ያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ባደይ ወይንም ደግሞ ሰራተኛ በሚል ርዕስ ተከታታይ ድራማ ነው የመጣሁት ማለት ነው። ይህ ድራማ እንግዲህ ስለ አደይ በነገራችን ላይ በተመሳሳይ እንደ ጽናት የሚያጠነጥን ድራማ ነው ማለት ነው። እንግዲህ ያው አደይ የቤት ሰራተኛ በነ ባርኩን ወይንም ደግሞ በነ ፍቅር ቤት ማለት ነው የቤት ሰራተኛ ሆና ትሰራለች። ከዛ በፊት ግን ብዙ ነገሮችን ብዙ ፈተናዎችን አሳልፋ እንግዲህ ከእነሱ ከነሱ ቤት አሁንም እንደዚሁ በሰራተኝነት እየሰራች ትገኛለች ማለት ነው። እንዲሁም ዳዊት ወይንም ደግሞ ሊዲያ ሆነው ደግሞ ማለት ነው ከነሱ ቤት አርፈው ከነ ፓርኩን እና ከነ ፍቅር ቤት አርፈዋል ማለት ነው እና እንግድኝነት ተቀምጠዋል ማለት ነው እና ዳዊት እንግዲህ ፍቅር በጣም ትወደዋለች፣ ታፈቅረዋለች የልጅነት አብሮ አደጓ ነው። ስለዚህ አሁን ደግሞ በእውነተኛ ያው ፍቅር ታፈቅረዋለች ማለት ነው። ዳዊት ደግሞ ለእሷ ምንም አይነት ከእህትነት ውጭ ምንም አይነት ነገር ስለ ፍቅር ምንም እንትን አላለውም ማለት ነው። ስለዚህ ያው ፍቅር ደግሞ እንዲወዳት እንዲያፈቅራት የምታደርገው እጥረት አለ። እሱ ደግሞ እንግዲህ ዳዊት ደግሞ በእንግደኝነት ተቀምጦ፣ በነገራችን ላይ ፍቅርም ወይንም ደግሞ ዲቦራ ማለት ነው ያሁ ሊዲያ ማለት ነው እና ሁለታቸው በጣም ቀበጦች ናቸው። ምንም ስነስርዓት የሚባል ነገር የላቸውም። አደይ ደግሞ የቤት ሰራተኛ ሆና የምሰራ በጣም ስርዓት ያላት ልጅነች ማለት ነው። ስለዚህ እንግዲህ ባርኮትም እንዲሁም ዳዊትም እንግዲህ አደይን በስነስርዓቷ በስነ ምግባሯ፣ በሁሉ ነገሯ በቃ በዝምታዋ ሁላቸው እንግዲህ ጸባያዋ ገዝቷቸዋል ማለት ነው። ባርኮትንም፣ እንዲሁም ዳዊትም ማለት ነው። እና ዳዊት ያሁን እንደሚያፈቅራት፣ እንደሚወዳት በግልጽ ላደይ ይነግሯታል። ግን ደግሞ አሁን ላይ ፍቅርን መቀበል እንደማትፈልግ ደግሞ በፍቅርን መቀጠል እንደማትፈልግ ተናግራለች። ምክንያቱም አሁን ስራና ስራና ነው። እኔ በጣም ብዙ የሚጠብቁኝ ቤተሰቦች አሉ። ስለዚህ እነሱ ነው መቀየር የምፈልገው እንደዚያ አይነት ውስጥ በጣም በብዙ ፈተና ስላለፍኩኝ መግባትም ፍቅር ውስጥም ማሰብም አልፈልግም፣ ስራዬን ልስራበት ባክህ ተወኝ፣ ወይም በማለት እንግዲህ ዳዊትን እንትን ብለዋለች ማለት ነው። ፍቅርና እንግዲህ ሊዲያ በጣም ብዙ ተንኮል ነገሮችን አደይን ለማስቀየም አደይ ከዚያ ቤት እንድትወጣ እንድትማረር በቃ ጸባያም ክፉ እንዲሆን በቃ ስነስርዓት የሌላቸውን ነገር ይሰራሉ ማለት ነው። በተኛችበት ያው ክሰል አድርገው አጥንተዋታል እንዲሁም ደግሞ በርበሬ እንዲሁም ከሰል ላይ አድርገው አጥነዋታል። የተለያየ ነገሮችን እሷን ለመጉዳትም የከፉ ነገሮችን በባለፈው ፓርት ላይ ክፍል አስራ ስድስት ላይ አይተናል። ዛሬ ደግሞ ክፍል አስራ ሰባት ከሰዓታት በፊት ነው የተለቀቀው ማለት ነው እና ባርኮስ ደግሞ በጣም ቀስ ያለ ልጅ ነው። ያው እንግዲህ አደይን ይወዳታል፣ ያፈቅራታል ግን ደግሞ አልነገራትም ማለት ነው ምክንያቱም እኔ በጣም ያው እንደሚወዳት እንደ እህትነት እንደሚያያት እንግዲህ ቀርቦ ተናግሯል ማለት ነው። ስለዚህ የዳዊት ሁኔታ ምንም ያላማረው ነገር ዳዊት የቦሮክን ነገር ምንም ነገር አላማረውም። ቦሮክም እንደዚሁ የዳዊት ነገር ምን አስቦ ነው በማለት እንግዲህ ያለውን ነገር አልተናገረም ማለት ነው። እና ልክ እንደ ህቴን የማይሽ ብሎ ፓርኩን በቀደም ፓርት ላይ ገልጾላት ነበረ ላደይ ማለት ነው። ግን ደግሞ ከገለጸላት በኋላ ለምንድን ነው ግን እንደ ህቴን የማይሽ ያልኳት ቆይቼ እንዴት ነው አፈቅርሻለሁ የምላት ምን ነክቶኝ ነው በማለት እንግዲህ ወደ ራሱ ተመልሷል ማለት ነው። ዳዊት ግን በእርግጽ እንደሚወዳትና እንደሚያፈቅራት እንግዲህ ተናግሯል። ግን ደግሞ አደይ ተቀባይነት አላደረገችው ማለት ነው። በቃ ስለ ፍቅር ማሰብ አልፈልግም እና እንደዚህ ሀሳብ ሰጥታለች ማለት ነው። ግን ያው ከባርኮት ጋር ስታወራ እንደዚሁ ያው እንግዲህ የቤቱ ባለቤትም ስለሆነ ይሁን ብቻ አላውቅም፣ ስታወራ ግን ለሱ ያላት ክብር በጣም ለየት ያለ ነው። በእርግጥ ለሁላቸውም ክብር አላት፣ ለዳዊትም ክብር አላት። ግን ደግሞ ለባርኮት ደግሞ ለየት ያለ ቀስ ያለ ነው። ባርኮት ልክ እንደ ዳዊት ለነገሮቹ ችኩል አይደለም። እና ያው እያደይሁት ታማባታለች ከሆስፒታል አወጥተው እንደገና ከነ ባርኮን ቤት እንድትሆን የባርኮን እናት አስፈቅዳ እንዲሁም ባርኮንም አስፈቅዳ ወደ ቤቷ አመጣታለች ማለት ነው። እና በዚህ ነገር ስላደረገ ስታመሰግነው ነበር። በባለፈውም እንደዚህ ለሕክምና ብሎ ስለሰጣትም እጅግ በጣም ስታመሰግነው ደግሞ እሱ ደግሞ ምንም አደለም አታመስግኚኝ በማለት ወዶ ፈቅዶ የሚያደርገውን ነገር እስከሆነ ድረስ ማለት ነው። እንግዲህ አሁን ላይ ያው ፍቅርም ከዳዊት ጋር እንዳትቆሚ እንዳታወሪ በማለት እንግዲህ አደይን እያስጠነቀቀች ትገኛለች ማለት ነው። እኔ እኮ ፈልጌ አይደለም ራሱ ነው እየተከተለ ወይንም ደግሞ እሱ ነው የሚያወራኝ እንጂ እኔ ፈልጌው አይደለም በማለት እንግዲህ አደይ መልሳ አላታለች። እንግዲህ ፍቅር ደግሞ ሌላ አማራጭ ያደረገችው ነገር እጅግ በጣም ከባድ ነው ማለት ነው። እሱም ምንድን ነው እንግዲህ ከውጭ ያለ ሰው እንደምትወደው እንደምታፈቅረው አድርጋ ለውጭ ጓደኛዋ ትናገራለች። ያም እንግዲህ እሷን እንደሚወ ጉዳት እንደሚያፈቅራ ደግሞ ደጋግሞ ላደ የሚገልጽላት ነበር፣ ወደ ሱቅም ወደ ምንም በወጣች ጊዜ ማለት ነው። እሷ ግን እንደማትፈልግ ነግረዋለች። እንዲሁም በጥፌ አጭሎ ነበር በባለፈው ፓርት ላይ ማለት ነው። አሁን እንግዲህ በልመና የማይሆን ነገር ነው። ወድጄ ፈቅጄ ለምኝሻለሁኝ ገና እንጂ እሽልቴኛች አልቻልሽም በማለት እንግዲህ ፍቅር ደግሞ ኖ የሚደባደብ ሰው ደስ ይላታል በማለት የሌላትን ጸባይ ጸባይ በመስጠት እንደዚ አድርግ ስላለችው ልጁ ደግሞ እንግዲህ ሊያፈናት ነው ነው አሊያም ደግሞ ጉዳት አድርሶ ለራሱ ሊያደርጋት ወስኗል፣ ማለት ነው። ይህ ነገር እንዴት ይሆናል? እነ ባርኮትስ እነ ዳዊትስ ምን ይሰማቸዋል? የሚለውን እንግዲህ በጉጉት እንግዲህ ቀጣይ ፓርት ክፍል አስራ ስምንት ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ውድ ቤተሰቦች በያላችሁ በሰላማችሁ የብዛልኝ። ያው እንግዲህ አደይ ድራማን ከቻላችሁ መከታተል ትችላላችሁ።